ነቢዩ መሐመድ ወደ ሰማይ ካረጉ በኋላ ከሰማይ ላይ ሆኖ ወደ ምድር ሲመለከቱ አዲስ ላይ ይላል። እና ገብርኤልን ጅብሪል ይጠይቁታል። ሁለት ወንዞችን ተመለከትኩኝ፣ እነዚህ ወንዞች ምንድን ናቸው ብለው ሲጠይቁት አንደኛው ኢራን ውስጥ ያለ ቁራና የሚባል ወንዝ ነው። ሁለተኛው አባይ ነው ወይም ናይል ነው። እሱም ኢትዮጵያ ውስጥ ያለ ወንዝ ነው። ስለዚህ ምን ያለው መሰለ፣ እነዚህ ሁለት ወንዞች ለሰው ልጆች ሁሉ ምንድን ናቸው ጠቃሚ ወንዞች ናቸው ይላሉ። ሁለቱን ህዝብ ስንደምረው ከአምስት ነጥብ ምናምን ስምንት ቢሊዮን ህዝብ በላይ እስልምናም ክርስትና ውስጥም ያለ ህዝብ ብሎ በዓለም ላይ በቀዳሚነት ማለት ኢትዮጵያ ምን ሊያገኛታል? ውሃ ላይ ያገኛታል ማለት ነው። መልካም አባቶቻችን ከመጠምጠም መማር ይቅደም ይላሉ። ወዳጃችን እድል ስላገኘ ብቻ ሚዲያ ላይ የሰማው ሁሉ አታወራ። እውነት ሊመስል ስለሚችለ የሰማው ሁሉ አይወራም። ጀስ እንደ መረጃ ልሰማው ትችላለች። ቼክ ማድረግን ልመድ ጋዜጠኛው፣ በጣም ያሳዝናል። ምንም እንዳላነበበ ጋዜጠኛውም ይታወቃል። ምክንያቱም ሀሳቡን ገዝቶ ተመስጦ እያዳመጠው ነበረ ሙሐመድ አድርጎ እንደዚህ ብሎ ስለ ኢትዮጵያ እንዲተናግሮ እንደዚህ ሁለት ባህሮች ምናምን ባረገበት ሰዓት ላይ ተረት ተረት የለም ውሸት ነው። ወዳጃችን አዲስ ላይ ምናምን ያልከውም ውሸት ነው። ሜቢ አንተ ያንን ከኢትዮጵያ ጋር ማገናኘት የፈለግከው ምንድነው? ነቢዩ ኢትዮጵያን ይወዳታል ወደ ኢትዮጵያ ስለላኩ ምናምን። አዎ በችግራቸው ጊዜ ኢትዮጵያ ደርሳላቸዋለች። ኢትዮጵያ እንግዶቿን ተቀብላ አስተናግዳለች። ሙሐመድ ግን ኢትዮጵያን ይወዳልን ኢትዮጵያኖችን ይወዳልን? እኔ በትንሹ አንድ አራት አምስት መረጃዎች ሰጣለኝ ለጊዜው። በትንሹ አንተ ግን ንስሓ ግባ ክርስቲያን ኮንክ። ሙሐመድ ኢትዮጵያን ከሴጣን በላይ ነው የሚጠላት፣ ህዝቦቿን ከሴጣን በላይ ነው የሚጠላው። ንስሓ እንድገባ ተረት ተረት የነገሩህን በኪሳችሁ ያዙ በላቸው። አንድ መረጃ ልስ ሳያል ቡካሪ 1341 ላይ

ሙ ሰላማና ና ሀቢባ የሚባሉት ወደ ኢትዮጵያ ሄደው ነበረ። ስለ ኢትዮጵያ ባለው ቤተክርስቲያን በውስጡ ስላለው ቅዱስ ስዕል አድኖ መነጋገር መወያየት ይጀምራሉ ማለት ነው። ማ ነብዩ በነበረበት ሰዓት ፕሮፌት ነብዩ ጭንቅላቱን ቀና አደረገ ና ያለ አለ ይላል። ሴድ ዶስ አር ዳይስ ሜክ ዶስ ፒክቸርስ ኢኒት እነኛ ሰዎች አለ ከመካከላቸው ቅዱስ የሆነ ሰው ሲሞት ይቀብሩና መቃብሩ ላይ ደግሞ ምን ይሰራሉ አለ ፒክቸር አድርገው ከዛ ወዲያ እንትን ማምለኪያ ቦታ ይሰራሉ ምኑ ላይ መቃብሩ ላይ ዶስ አር አለ ማ ሰዎቹን ኢትዮጵያኖችን ዶስ አር ደወረስት ክሪቸር እሳይቶፍ አላ እነሱ ባላፊት አለ እጅግ ወረስት የሆኑ ናቸው ባላ እይታ ውስጥ እነሱ እጅግ መጥፎቹ እጅግ የከፉ ናቸው። ከማን ከፍጥረት ሁሉ የከፋ ስትሆን ከሰይጣንም በላይ የከፋ እነማ እነ ኢትዮጵያኖች ሳያል ቡካሪ 1341 ላይ ተመልከተው ማለት ነው። ሌላ ኢትዮጵያን ከሳውዲዎች ጋር እንዴት እንዳያያዘን ላሳየ ጦርነት እንዲከፈትብን እንዴት እንዳለ ሳያል ቡካሪ 1596 ላይ ናሬተር አቡ ሁሬራ አቡ ሁሬራ ነው የተረከው። አላሳ አፖስቶል ሰይድ ዘ ታኒ ሌግድ ማን ፍሮም ኢትዮጵያ ዊል ዲሙሊሽ ዲሞሊሽ ዘ ካባ እግረ ቀጭኑ ከኢትዮጵያ የሚመጣው እህም ካባን ያፈርሳል ብሎ ተናግሯል። ካባውን ይፈርሳል ብሎ ያምናሉ። ይሄ ሀጅ የሚያደርጉት ካየው ቤቱን እሱን የሚያፈርሰው ከኢትዮጵያ የሚመጣ እግረ ቀጭን ነው ብሎ ነው የተናገራቸው። ስለዚህ ኢትዮጵያን በአይነ ቁራኛ እንዲመለከቱ ኢትዮጵያን እንዲጠሉ ኢትዮጵያኖች ናቸው መጥተው ካባን የሚያፈርሱ ብለው እንዲያስቡ። ከኢትዮጵያ የሚመጣ ሰው ነው ካባን የሚያፈርሰው ብሎ ተናግሯል ማለት ነው። ለዚህ ነው የድሬዳዋው ከንቲባ የሆነ ሰዓት ላይ ከትግራይ የሚሄድ ነው እግረ ቀጭን ነቢይ የተናገረው ከአባን የሚያፈርስ እነኚህ ከፍጥረታት ሁሉ መጥፎች ብሎ ትግራዮችን የተናገረው ከዛ አንፃር ነው። የድሬዳው ከንቲባ ከትግራይ የሚሄድ ነው አለ። አክቹዋሊ እንትኑ የሚለው አዲሱ የሚለው ከኢትዮጵያ ነው የሚለው ከትግራይ ቢል ግን ደ ወርስት ክሪቸር ብሎ የሚላቸው ከኢትዮጵያ ሄዶ ከአባን ያፈርሳል ስለዚህ ለኢትዮጵያ ምን አይነት አመለካከት ነው የሚኖራቸው ወዳጃችን ከዛ በኋላ ሱነን አናሳይ 29 ሮ አራትንም መመልከት ትችላለህ ማለት ነው አንድ ልጨምርልህ ኢትዮጵያኖችም ምን ይላቸው ነበር መሰለህ መሪ እንኳን ብትሆን ጥቁር ዘቢብ ጭንቅላት ብሎ ነበር ሚጠራህ ሳያል ቡካሪ 71 40 ሁለት ላይ ነው ራይተር አነስ ቢን ማሊክ አነስ ቢን ማሊክ እንደተረከው አላስ ሚሰንጀር ሰይድ ያላ መልክተኛ እንደዚህ ያለ you should listen to and obey your ruler, even if he was an ethiopian black slave whose head looks like raisin መሪዎቻችሁን ማዳመጥ አለባችሁ ምንም እንኳን ከኢትዮጵያ የሆነ ጥቁር ጭንቅላቱ የዘቢብ ቢመስልም ይሄ ማለት ምን አይነት ኢምፕሊኬሽን እንዳለው ይገባሃል፣ አንባቢስ ከሆንክ ድረስ ማለት ነው። ይሄንን ከነገርኩ ዘንዳ ነቢዩ ሊሞት አካባቢ ላይ ከኢትዮጵያ የመጡት እነኛ ሴቶች ስለ ማርያም ቤተክርስቲያን ስለ ማርያም ፍቅር ሲያወሩ የነበሩት ነቢዩ ታሞ ሲማቅቅ ሊሞት አካባቢ ላይ የሆነ ነገር ተፈጠረ፣ በጣም ታሞ በነበረበት ሰዓት ላይ ኢብን ሻም በጻፈው መጽሐፍ ላይ ፔጅ 680 ላይ እንደዚህ ይላል ደን ካም ዳውን ኢንተርዲዛውስ እንደ ሂዝቤን ኢንክሪዝድ አንትሊዮዝ ኤxስትድ ወደ ቤቱ ይገባል። በጣም ይታምማል። ሕመሙ ይጨምርበታል። ሊሞት አካባቢ ሲሆን ከዛ ሚስቶቹ ይሰባሰባሉ። ኢብን አባስ አጎቱ ልጅ ይሰባሰቡና ብቻ ከኢትዮጵያ የሄደን መድኒት እንስጠዋሉ። ከኢትዮጵያ የሄደ መድኒት ለኢትዮጵያ ምን አይነት ጥላቻ እንዳለሁን ላሳይ። ከዛ ኢብን አባስ እንደዚህ አለ

ሜዲሲን ውች ውሜን ብሮት ፍሮም ዛት ካንትሪ ሒ ፖይንትድ ኢን ዳይሬክሽን ኦፍ አቢሲኒያ ከዳነ በኋላ ማንነው እሱ ያዳነኝ ብሎ ጠየቀ ማለት ነው። ታሞ ራሱን ከሳተ በኋላ መድኒት በግድ እንትን አሉት ማለት ነው። ራሱን አያውቅም ነበር። ልክ ሲድን፣ ማነው ያዳነኝ? ይሄ መድኒት አለ። ከዛ ሀገር የመጣው ነው ወደ ኢትዮጵያ እያሳየ ወደ አቢሲኒያ እያሳየ ከኢትዮጵያ የመጣ ነው አላቸው ማለት ነው? ኦኬ እንደዛ ብሎ ጠይቃቸዋል። ወን ሄ አስክድ ዋይ ደ ደን ዳት ዲስ አንክል ሰይድ ለምን እንደዛ እንዳደረገ ሲጠይቃቸው ልትሞት ስለሆነ የእንትን ስለተጎዳ ነው ብለው ይነግሩታል። ከዛ ወዲያ ምን አደረገ እሱ? መሰለ ከዳነ በኋላ ሙሉን አንተ አንብበው ለጥፍላለሁ። ሌት ኖ ዋን ስቶፕ ኢን ዲስ ሃውስ አንቲል ዘ ሃቭ ቢን ፎርስ ቱ ቴክ ዲስ ሜዲስን ኤክሰፕት ማይ አንክል ምን አለ እያንዳንዳችሁ እዚህ ቤት ውስጥ ያላችሁ ሰዎች ይሄንን መድኃኒት ግዴታ እንድትወስዱት፣ አለ ስላዳኑት ብቻ ተናዶ ማለት ነው። ሙሚና ወ ፎርስ ቱ ቴክት ኦልዶ ሽ ወ ፋስቲንግ ቢካዝ ኦፍ ደ አፖስቶል ኦዝ ሙሚና የምትባለው ጾም ላይ እንኳ ነበረች፣ ጾሟን እንኳን አስቋርጧት ማለት ነው። ከኢትዮጵያ ሄደን መድኃኒት አብልተው ስላዳኑት ብቻ ከኢትዮጵያ መሆኑ ብቻ እናዶት ጾሟን አስቋርጦት መድኃኒቱን እሷ እንድወስድ አደረጋት ማለት ነው። መድኃኒቱን እንበላው አደረጋት። ለኢትዮጵያ እንደዚህ አይነት ንቀት ነው ያለው። በእንደዚህ አይነት ንቀት ውስጥ ነው ያለው። ሲሞ ሊሞት እንግዲህ አስበው ታሞ እየማቀቀ ስላዳኑት ብቻ ከኢትዮጵያ የመጣ መድኃኒት መሆኑን ሲያቅ ያልታመሙ ሰዎችን በግዴታ መድኃኒቱን አበላቸው። እሱም ብቻ አይደለም ጾመኛ የሆነችውን እንኳን አበላት። ከዚህም በላይ መጨመር እንችላለን። ንስሐ ግባ ክርስቲያን ከሆንክ በውሸት አታውራ።